ፓኬጅ ግዢ ለወር ቆንጆ አር ያስጠቀምሻል። አፈር ያስበላው። ለነገሩ እኮ በፔፕሲ ራሱ እኮ የሚጠይቁ አሉ። ጉድ እኮ ነው ዘንድሮ። ስለ መዳም ቅመሞች ጉድ እኮ ተነግሮ ተወርቶ አያልቅም። ያሳትር ነው ነገሩ። አንዲት የመዳም ቅመም እንግዲህ በስደቱና ኒካ አስራ ሀገሯ ገብታ የሰርግ ፕሮግራም አድርጋ እንደምትመለከቱት ከባሏ ጋ እንደዚህ በዚህ መልኩ የሰርግ ፕሮግራም እያሉ ወደ ቤቱ ይዟት በሚገባ ሰአት ምን እንደሚያደርጋት ተመልከቱ። አሰላሙ አሌይኩም ራህመቱላ በረካቱ ውድና የተከበራችሁ ውድ ተመልካቾች እንዴት ናቸው? እንደምንቆያችሁ ከኔጋ ሁሉ ሰላም ታምኗል አልሐምዱሊላህ። ዛሬ መንገድ ይባዳደስ ቪዲዮዎች የመዳም ቅመሞች እንደሰሰሰ በሚያደርግ ቪዲዮ ወደ እናንተ ለመዳሰስ መጥቻለሁ። እንግዲህ ለእናንተ ይጠቅማቸዋል ብዬ አሰብኩትን ወደ እናንተ ለማስተላለፍ ነው። አንዳንዴ በተለይ በተለይ ትዳር ላይ ስትገቡ እንደዚህ አይነት ወጠጢ እንዳታገቡ። ወጠጢ ካገባችሁ ችግር ነው። እቺ የመዳም ቅመም እንግዲህ ስደት ላይ ቆይታ በስደት ላይ እየተማረች ታውቃላችሁ፣ ስደት ላይ ስትኖሩ ከሀገር ከነበራችሁት ይልቅ ከፍተኛ ትምህርት የምታገኙ ያገኙት በተለይ ከተጠቀማችሁበት እንደ ስደት ለእውቀት የሚጠቅም ቦታ የለም። ለእድም የሚጠቅም ቦታ አለ ብዬ አላስብም። እኔም በሱ በስደት ምክንያት ተጠቃሚ ስለሆንኩበት ማለት ነው። አልሐምዱላ እናች ልጅ እንግዲህ ስደት ላይ ሆና ንቃብ ስቱና ነበረ። ከስደት መልስም እንደምትመለከቷት ንቃቧን ለብሳ የሰርግ ፕሮግራም በምታከናወንበት ሰዓት፣ አንድ ያገባችው ወጠጤ በዚህ መልኩ ንቃቧን እንደዚህ ጋልቧታል። ከእንደዚህ አይነት ነገር ይጠብቀን። አንዳንዱ ባል አግብቶ ይሰትራቸዋል። አንዳንዱ ባል ደግሞ እንደዚህ አይነት ወጠጤዎች ደግሞ ስታገቡ አግብቶ እንደዚህ ያደርጋቸዋል ማለት ነው። እንድትገላለጡ ያደርጋቸዋል። አላህ ይስትራል። አላህ ይጠብቀን። ወላሂ ወጠጤ ባል ማግባት ትርፉ ይሄ ነው። እና እንድታሰቡበት ነው። ስደት ላይ ሆናችሁ ከማጋኔ ከማሰር እንዳለባችሁ፣ ምን አይነት ሰው ማግባት እንዳለባችሁ በደንብ ልታውቁ ይገባል። ቤተሰብ ጨርሰልኝ ወይም ደግሞ በተለያየ ሶሻል ሚዲያ በኢሞ በፌስቡክ፣ በቴሌግራም ምናምን ማድሬሹ ብቻ አውቃችሁት እንደዚህ አይነት ወጠጤ በምታገቡ ሰዓት፣ ያው ከእንደዚህ አይነት ነገር ትሸወዳላችሁ ማለት ነው። እንደዚህ አይነት ነገር ይገጥማችኋል። እና አላህ ይጠብቃችሁ። ለማንኛውም እኔ እንደምመርጠው ለእናንተ የምመርጥላችሁ ነገር እንደዚህ አይነት ወጠጤ ከማግባት በሰል ያለ ያው የበሰለ ነገር ለሁሉም ነገር ጥሩ ነው አይደል? በሰል ያለ ብታገቡና ምርጫችሁ ብታደርጉ የተሻለ ነው። ወጠጤ አግብታችሁ ገና ማሳደግ ነው ልጅ ማሳደግ እንደማለት ነውና እናንተ ወልዳችሁም እንደገና ልጅ ታሳድጋላችሁ። ባልንም ማሳደግ ትንሽ በጣም ይከብዳል እና እንድታስቡበት ብዬ ነው ያ ጀማአ እንግዲህ ሌላኛው ደግሞ እዚህ ጋር በምስሉ ላይ የምትመለከቱት ወይም ደግሞ መግቢያ ላይ ያዳመጣችኋት የመዳም ቅመሞች እንግዲህ ከመዳም ልጆች ጋር የሚያደርጉትን ነገር ነው። እዚህ ጋር ምን እንደምትል ላንብብላችሁ። ወላሄ ነው የምልሽ ውዴ፣ የሴትዮ ልጅ ስጭኝ ና ዋይፋይ ልስጥ ሻለኝ እኔ ምንቤ ብዬ መቶ ሰላሳ አምስት ሪያል ሞላሁኝ በወር ወላሄ ነው ያለችው። እንግዲህ ምን ያህል ቅርርብናቻችሁ ያሳያልና እኔ እኔ ከጉርምሶች ካሉበት ቤት ባትቀራረቡ ከሚታወቀ ጎረቤቶች ጋር ቅርርብነት ባይኖራችሁ እንደዚህ ደፍሮ ባልጠየቃችሁ ነበረ። እኔ አትጠጉላችኋለሁ ከነሱ ጋር ሲሪስ የሆነ ኑሮ ብትኖሩ እንደዚህ ደፍሮ አይጠይቅም። ሀቂቃ ነው ምላችሁ ና ራሳችሁን እንድትጠብቁ። ራሳችሁን ዝቅ ባደረጋችሁ ቁጥር ከነሱ ጋ ባወራችሁ ቁጥር ከነሱ ጋር በሳቃችሁ ቁጥሩ እንኳን ይሄ ዋይፋይ ሲምፕል ነገር ብጠይቅ ይሁላል ሊያደርግልሽ ይችላል። ና የእናንተ ቅርርብ ነው ይህንን ነገር የሚያመጣው። ብዙ ጊዜ ላችኋለሁ፣ ከማዳም ባል እንዲሁም ደግሞ ከጎረምሶች ልጆቿ ጋር ምናምን አትጠጋጉ። ከተጠጋጋችሁ እንኳን ዋይፋይ ምንም ብታይቂ ያደርግልሻል እና ከዛ ሁሉ ደግሞ ራሳችሁ ብታረጉ የተሻለ ነው። ካልሆነ ለማዳም ካላት ደግሞ ራሳችሁ መስረቅ ነው። ልጅቷ መጨረሻ ላይ የተናገረችው ሰምታችኋል። እንኳን በዋይፋይ በፔፕሲ ራሱ ይጠይቃሉ ስትል ነበረ። ተኸየሉ ፔፕሲ ገዛልሻለሁና ስጭ ስጭኝ ምን እንደሚሉት ታውቃላችሁ። እኔ መናገር አይጠበቅብኝም፣ እና አትቀራረቡ። ምንም ነገር ምንም ነገር ይቅርባችሁ። ክብራችሁ ይበልጥባችኋል። ወላሂ ነው የምላችሁ። ክብራችሁን ዝቅ አታደርጉ። ክብራችሁን ዝቅ ባደረጋችሁ ሰዓት ነው እነሱም እንደዚህ ሊደፍራችሁ የሚችሉት ማለት ነው። እናንተ ከነሱ ጋር አትጫወቱ፣ ከነሱ ጋር አትሳቁ። ሀቂቃ ነው የምላችሁ። እናንተ ስትገለፍጡ ነው ከነሱ ጋር እንደዚህ አይነት ጥያቄ የሚጠይቁት እንጂ እናንተ ኮስታራ ከሆናችሁ፣ ሲሪየስ ከሆናችሁ እንደዚህ አይነት ነገር ደፍሩ ተፍሮ አይጠይቁም እና የእናንተ እግል ፍጥ ስትሆንላቸው ነው እንደዚህ አይነት ነገር የሚጠይቁት። አንቺ ለሱ ሰተሽ ዋይፋይ ከሚሰጥሽ በደሞዝሽ ቀንሰሽ ምን ችግር አለው መቶ ሰላሳ አምስት መቶ አስራ አምስት መቶ ሀያን ብትሞይ ማለት ነው ህይወትሽን ከማበለሸት አንደኛ፣ ከሱ ጋር በተጠጋሽ ቁጥር አስረግሶሽ ከቤትሽ መዳምሽ ታወጣሻለች። አታስቀምጥሽም ከልጇ ጋሽ ኮሎሌ ብለሽ እዛ ጋር ማዳም የምታስቀምጥሽ ይመስልሻል? እዛው ታጠፋሻለች። እነሱ ቃል ዳያቆም ልጆቻቸው ከሰራተኛ ጋር እንዲሆን የሚለውን ቃል ሌላ ሰው እንዲሰማባቸው ወይም ደግሞ እንደዚህ አይነት ነገር በልጆቻቸው እንዲሰማ አይፈልጉም ማለት ነው እና ህይወታችሁን እስከ ማሳጣት ልደርሱ ትችላላችሁ። ጥንቃቄ አድርጉበት። በእንደዚህ አይነት ነገር ላይ እነሱ ልክስክሶች ናቸው። ትናንሽ ጥቃቅን ነገር እየሰጡ የእናንተን ህይወት ለማበለሻት ይፈልጋሉ እና ያው ይጠቀሙባቸዋል። ከዛ እናንተ ያ ደግሞ ትርፍራፊ ሽርፍራፊ ለእናንተ ምንም አይጠቅማችሁም። ለሰዓቱ ሊሆን ይችላል። ዋይፋውን ቢሰጧችሁ ለጊዜያዊ ነው እንጂ ለህይወታችሁ አይጠቅማችሁ። የሚጠቅማችኋል እንዴ? አይጠቅማችሁም። በቤት ካለ ኦኬ። መዳም ካልሰጥችሽ በራስሽ ሞይ። ግን እሱ ሰጥሽው ደግሞ በወር ሰላሳ ህይወትሽን ደግሞ ምስቅልቅሉን የሚያወጣው ማለት ነው። ቀድም እንዳልኳችሁ ማስረገዝ የሚባል አለ፣ ህይወትሽን ማበላሸት የሚባል ነገር አለ። ከባድ ነው እና በአጠቃላይ ማለት የምፈልገው ነገር ምንድን ነው? በዚህ ጋ ከወንዶች ጋ ከአገሮም ሰዎች ጋር እንዳትገለፍጡ። እናንተ ስትሴቁላቸው፣ ከእነሱ ጋር ስትጫወቱ፣ ከእነሱ ጋር የሆነ ያልሆነ ሀረካት ስታሳዩ ነው እነሱ ደፍረው እንደዚህ አይነት ነገር የሚጠይቋችሁ እንጂ ወላሂ ምላች ምላችሁ ያለ ምክንያት እናንተ ሬስ ከሆናችሁ ከነሱ ጋር ካልሰቃችሁ ከነሱ ጋር ካልገለፈጣችሁ፣ ሀቂቃ ነው ሚላችሁ። ዞር ብሎ እራሱ አያዩችሁም። ዞር ብሎ እንደዚህ አይነት እንኳን ለመጠየቅ የሚፈልጉትን ነገር በቤት የሚያስፈልጋችሁ አተ ምግብ ሁላ ሊሆን ይችላል አይጠይቋችሁም። ዋና እነሱ የናንተን ፊት አይቶ ነው እሚያወሩት እሚጠይቋችሁ እንጂ እናንተ ፊት ከነሳችሁ፣ ማንም አያወራችሁም። እና አትልከሰከሱ፣ ራሳችሁን ቆፍጠና አድርጉ። ቆፍጠን ብላችሁ ስራችሁን ስሩ። የመጣችሁት ለስራ ነው። እንደዚህ አይነት ነገር ውስጥ አትግቡ። ራሳችሁን ጠብቁ ነው እምላችሁ። ምክንያቱም በኋላ መታችሁ የመዳሜ ልጅ አስረገዘኝ፣ እዋካችሁ፣ እርዱኝ፣ መዳሜ እንዲህ አረገችኝ፣ አውጥታ ጣለችኝ፣ እንዲህ አረገችኝ፣ ድረሱልኝ፣ ልድገለኝ ነው መዳሜ እንዲህ አርጎኝ ምናምን ብላችሁ በኋላ መጮሃችሁ ስለማይቀር ማለት ነው እና ቀድሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ነገር አለ። እና ለዛ ነው ጥንቃቄ አድርጉ። እናንተ በተለይ በተለይ ከነሱ ጋር መሳቅ መጫወት አያስፈልግም። አስራ አራት አመት እድሜ በላይ ያሉ ልጆች ወንድ ልጆችን ሲሪየስ ከላስ። ከዚያ በታች ያሉት እንኳን ችግር የለውም። ግን ከዛ በላይ ያሉ ልጆች አም ሲሪየስ ሲሪየስ መሆን ነው ያለባችሁ እና በኋላ ችግር ውስጥ እንዳትገቡ ለማለት ነው ውዶችዬ። እንግዲህ ጥንቃቄ አድርጉ ከእንደዚህ አይነት ነገር አላህ ይጠብቀን ይጠብቃችሁ። በሰላም እንደወጣን በሰላም ሀገራችን አላህ ይመልሰን። አመሰግናለሁ። ይህ ቪዲዮ ይጠቅማል ካላችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ሰላም አሌይኩም ራህመቱላህ በረካቱ